አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙበት ዘመን ፈጽሞ የለም አይኖርምም። ሁሉ ሁሉ ከእሱ የተገኘ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ ሁሉ፣ በእጁ የተጨበጠ ሁሉ፣ ከእግሩ በታች የሚገዛለት ነው ስለዚህ እኛ ከእኛ ዘንድ ለሱ ምስጋና ይገባዋል ለእኛም ከሱ ዘንድ ስርየት ማግኘት ያሸናል በማለት እየማለድን በግንቦት አስራ ዘጠኝ ቀን የምናነበው የምንጸልየው የሰራዊተ መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው ጸሎቱና በረከቱ ከሁላችን ጋር ይደር፣ አሜን። ናቡከደነጾር በነገሰ በአስራ ስምንት ዓመት ቁመቱ ስልሳ ወርዱ ስድስት ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ፣ መኳንንቱ፣ እንዲሁም የሀገሩ ታላላቅ ሰዎች እና በጠቅላላው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሱ በምስሉ ፊት በቆመ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦች ሆይ፣ ንጉሱ የሚሉት ንጉሱ የሚሉት እንዲህ ነው የነጋሪት የበገና የመሰንቆ የጸናጽል የከበሮ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችው ጊዜ ንጉሱ ላቆመው የወርቅ ምስል ስገሉ ተገዝታችሁ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚነድ የእሳት ነጎድጓድ ውስጥ በፍጥነት ይጣላል ሴለ አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ህዝቡም ሁሉ እንደታዘዙለት የነጋሪት የበገና የመሰንቆ የዛጉፍ የቃጭል የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ ተገዥነታቸውን ማረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ፣ አንተ ዘላለም ሕያው ነህ። አይዛብ ሁሉ የነጋሪት የበገና የመሰንቆና የጸናጽል የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆሙ ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈህ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ ሚሳቅና አብድናጎ የተባሉ የአይሁድ ሰዎች ትእዛዝን ባለመቀበል አምላክን አላመለኩም፣ ላቆምከው የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሱን አቡክደንጾር በኃይል በመቆጣ ሲድራግ ሚሳቅ፣ አብድናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህ በኋላ አቡክደነጾር እናንተ ሲድራቅ ሚሳቅ አብድናጎ በእኔ አምላክ አናመልክም፣ ላሰራሁት የወርቅ ምስል አንሰግድም ማለታችሁ እርግጥ ነውን አላቸው አሁንም ምናመ አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት የበገና የዛጉፍ የጸናጽል የከበረውና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጅ የሚያድናችሁ አምላክ እንደሌለ ወቁ አላቸው! ሲድራቅ ሚሳቅና አብድናጎ ንጉሥ ወይ፣ ይህን ጥያቄህንና ትእዛዝህን ልንቀበለው አንችልም አምላክህንም አናመልክም፣ ለሰራሃ የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እሱም ከእጅህና ከእሳት ከመሳሰሉት መከራዎች ሁሉ የሊያድነን ይችላል። ስለሆነም ንጉሥ ወይ አዳኝነቱን ልታውቅ ይገባሃል ቢሉ ሲሉ መለሱለት። በዚህም ጊዜ ንጉሱን ናቡከደነጾር በሲድራቅ በሚሳቅና አብድናጎ አነጋገር በኃይል ተቆጣ፣ ደሙ ፈላና ፊቱ ሁሉ ተለዋወጠ። ከንዴቱ የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ ሚሳቅ፣ አብድናጎ አስረው ከእሳቱ ጉድጓድ እንዲህ ጥሏቸው አዘዘ። ከዚያም ከነበልባ ከነ ልብሳቸውና ጫማቸው ከነ ልብሳቸው ጋር እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው የንጉስን ትእዛዝ መፈጸም ግዴታ አለና እነዚህም ሶስት ሰዎች ማለት ሲድራቅ ሚሳቅና አብድናጎ እጅ እግራቸውን እንደታሰሩ በሚንቦገብ ቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን እያመሰገኑ ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሚ ለንጉሡ ነግረው ለእሳቱ ማጠናከሪያ የዶሮ ማር ዲን የወይን ሐረግ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባለም ከጉድጓዱ ወደ ላይ አርባ ዘጠኝ ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህን ጊዜ እግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ ዛርያ ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱንም ቅንጣት ታል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበር። ያን ጊዜ ሶስቱ ሰዎች ማለት ሲድራቅ ሚሳቅና አብድናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳት ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው ሦስት ሰዎች አልነበሩምን ብሎ በጠየቀው ጊዜ አዎ፣ ንጉስ ወይ አሉት። ንጉሱ እኔስ አራት ሰዎች ከእስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለው። እሳቱ ምንም የነካቸው ነገር የለም። ይልቁንም አራተኛው የእግዚአብሔር ልጅ ይመስላል አለ። ከዚህም በኋላ ናቡከደነጾር ወደሚነደው የእሳት ነጎድጓድ ሄዶ፣ እናንት የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅ ሚሳቅና አብድናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ፣ መሳፍንቱና የንጉሥ ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ጸጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾር የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። ሁለተኛ አሁንም የተወደዳችሁ ወንድሞች ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንለምነው። ምንም እንኳ በፊቱ በደለኞች ሆነን ብንገኝም እሱ በደላችንን ይቅር ይለናልና ና ስለ ደካማነታችንም ይታገሰናልና ዳግመኛም ሁሉን መፍጠርህና አገዛዝህ ይቅር እንድትል ታደርጋ ታደርጋሃለች ብሎ እንደተናገረና እኒህ ሶስቱን ሲድራቅን ሚሳቅንና አብድናጎን ከሚነድ የእሳት ጉድጓድ እንዳወጣቸው፣ እንዳዳናቸው እኛንም ቅዱስ ገብርኤልን ልኮ በዚህ በወዲያ በዚህም ዓለም በወዲያኛውም ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው። ያለ ትህትና ዋጋ አይገኝምና፣ ስለዚህም ትህትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኀጢአት ምንጭ ነው ብሎ እንደመሰከረው፣ ዳግመኛም አቤቱ በድንኳንህ ውስጥ ማን ያድራል? ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ብሎ እንደተመለሰለት፣ በአፋችን ሐሰትን ከመናገር እንቆጠ በወንጀልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህ ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎቱና በረከቱ በሁላችን በአገልጋዮቹ ይደርብን አሜን። አማላጅነቱ በጥምቀት የተወለድነው እኛን ለዘላለም ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኒየቅሎን በሚባል ሀገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ ከንጉሱ ታስፈቅድለት ዘንድ እንዲሁም ማንኛውንም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውር ንግስቲቷን ጠየቀ። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሱን ፈቃድ ቢጠይቅ ስለከለከለው ይህ ቢጠየቅ ስለከለከለው ይህ አውር ሲያዝን ይኖር ነበርና፣ በዝች ቀን የብርሃን ልብስ ለብሶ የበላይት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱ ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አላውቅም! ይልቁንስ ፈቃድህ ይሁንና የሰማይ አምላክ እንደሆን ንገረኝ። እኔ ከዛሬ በቀር ይህን የመሰለ ብርሃን በፍጹም አይቼ አላቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለውን። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም፣ ነገር ግን የንጉሶች ንጉስ የጌቶች ጌታ የሰው ሕይወት በመሀል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የእሱ አገልጋዩና ባሪያው ነኝ እንጂ ሲል ገለጸለት። እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙ ከሊቃነ መላእክት አንዱ ገብርኤል እባላለሁ አለው። ዓለሙን ሁሉ የሚገዛ የእሱ መልአከ ኃይሉና የፍጹም ደስታን የምስራች የሚናገር እኔ ነኝ። የምድር ነገስታት ሁሉ ለስልጣን ተገዥ የሆኑ ድሆችን የሚያከብራቸው፣ ትቢተኞችን የሚያዋርዳቸው፣ የፈቀደውን የሚያደርግ፣ ያሰበውንም የሚፈጽም እሱ የእግዚአብሔር ልጅ ንጽህት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ሰው ከመሆኑ አስቀድሞ የአዲስ ልደትን የምሥራች ዜና ያመጣው ያመጣው ሁኔ ነኝ። እነሆ አሁን የምነግርህንና የማዝህን ትእዛዝ ተቀበል። በስራ ላይ ካላዋልክ በቅጽበት አጠፋሃለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬ ለክብር ምስጋና እያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህ እንደተገለጽኩልህና እንዳነጋገርኩ ለንግሥቲቱ ንገራትና አውርን ወደ ሀገሩ ይሄድ ዘንድ አሰናብተው እንደተጻፈው የቤተ ክርስቲያኑን አደራ ሁሉ ተቆጣጥረ ላውር ስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሰረት ፈጽመ ብትገኝ በመንግስት እጠብቀሃለሁ። በዘመንም ሁሉ የሚቃወም ቢነሳ አጠፋላለሁ ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከእሱ ተሰወረ። በረከቱ ረዴቱ በሁላችን ይደርብናል! ዳግመኛ ንግስት ወዳለችበት ሄዶ የአውርን ነገር ለንጉሱ እንደነገረው ነገራት። ንጉሱም ፀሐይ ከመውጣቱ በፊት በማለዳ ንግሥቲቱን እንዲጠሯት መልእክተኞች ላከ። ከመጣችም በኋላ ያየው ያየውንና የሰማውን ሁሉ ነገራት። እሷም ይህንኑ የመሰለ ነገረችው። ቀጥሎም አውር በሕፃነቱ ወራት ሳለ በክንፎቹ በክንፎቹ ሲታቀፈው አንዳንድ ጊዜም ከራሱ በላይ ሲረበረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላቅም ነበር። ስለዚህ አሁንም አውርን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደበት ወደ ግብፅ ሀገር ይሂድ። ለቤተ ክርስቲያኑም ሥራ የሚያስፈልገውን ሁሉ ስጠው አለችው። ከዚህም በኋላ ንግሥት አውርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ስራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያን በጭቃ የተሰራውን አፍርሶ ሕንፃውን በጡብ ድንጋይ እንዲሰራ አይማዱንም የጥድና የዝግባ እንጨት እያስፈለገና እያሳነጸ እንዲያቆምለት አዘዘችው። ዳግመኛም የቤተ ክርስቲያኑን ሥራ በጨረስክ ጊዜ በአካባቢዋ የስደተኞች መጠለያ የእንግዳ መቀበያና የመነኮሳት የመለኮሳት መኖሪያ የሚሆን አዳራሽ በዚህ በሰጠው ገንዘብ ሰርተ አስተናግድ አለችው። ከዚህ በኋላ አውርን አውር ይህን ትእዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ ላይ ሳለን የቅሎን ከሚባል ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በህይወት ስላገኙትም ፍጹም ደስታ ተሰማቸው። እሱ በእሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውር ቀድሞ የተሰራውን ቤተ ክርስቲያን አፍርሶ ንግስቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡ ድንጋይ መሰረተ። የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ስራ አስፈላጊ የሆኑ እቃዎችን አቀረቡ ለስራውም ተባባሪ ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ስራ ጠላት የሆነ ሰይጣን ግን ይህን በጎ ስራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተና ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበር። በረከቱ በሁላችን ይደርብን አሜን። እስከ ዘላ ጸሎቱና በረከቱ በሁላችን ይደርብንና እስከ ዘላለሙ የጠብቀውን አቅሮኒዎስ ሚናስንና ዲሙስሪያን ስሪያን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ታምሪህ ነው። ከላይ ስማቸው የተገለጸው ሰማዕታት ምስጋና ለሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግሥት የሰማዕትነት አክሊል እስከ ተቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸው፣ አረጋጋቸው። ከዚህ በኋላ ከእነሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ።

ቃል ስር ካለ ከሊቀ መልአኩ ቅዱስ ገብርኤል ሬት በረከት ያሰራ። የሰማነውን በልቦናችን ያሳደርብን እግዚአብሔር ሰላም ቀን ያውለናው አሁን ዘበሰማያት